እሸቱን አትንኩብኝ፣ እሸቱን አትንኩብኝ አትበለኝ፣ ቤተ ክርስቲያንን አትንኩብኝ በለኝ። እሸቱ መለሰ ማለት ነው እና ምንድን ነው መሰለ ሲፈልጉ በኦሮምኛ ሲፈልጉ በአማርኛ መልስ መመለስ የሚችል ልጅ ሆኖ ሁላችንም ከእፎይ ጎን መቆም የጀመር ነው። ሁን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ አልሰራው እኛ በነገራችን ላይ ከሙስሊሙ፣ ከፕሮቴስታንት ከጴንጤውም ጋር ማለት ነው ምንም አይነት ጸብ የለንም። አልተጣላንም ማለት ጸብ የለንም፣ ሰላማዊ ህይወት ነው እየኖርን ያለ ነው። እና ምን አለ መሰለ፣ አንተ ምን አልክ መሰለ፣ እነዚህ ቤተክርስቲያን ያልወከለቻቸው ቤተክርስቲያን ማታውቃቸው ቲክቶክ ላይ ቁጭ ብለው ምናምን ብለህ ማይሆን ተው እንጂ ተው። እኛ አንተ ማለት ነው በየትኛውም ሚዲያ ቦታ ስለሰጠህ ወይንም የሆነ በቃ ሁሉ ነገር ያወራሁት በቃ ሁሉም ሰው ይሰማልኛልና ብለህ ማሰብኩ የለብህም። አባቴ ትንሽ እውቀት፣ ትንሽ ገንዘብ መጥፎ ነው ያበላሻል። በቃ ሁሉንም አውቃለሁ እንድትል ያደርጋልና፣ አሁን አንተም እንደዚህ አይነት በሽታ ነው የተጠናወተህ። በቃ ሁሉንም ነገር የምታቅ ነው የመሰለህና ለምታወራው ነገር ተጠንቀቅ፣ ተረጋጋ፣ አብሰልስል አስተውል። እኛ ከሙስሊም ጋር ጸብ የለን፣ ከጴንጤ ከየትኛውም ቤተ እምነት ጋር ጸብ የለን። አንተ የምትኖረውን ህይወት ነው እየኖርን ያለ ነው እኛም እና ግን እኛም የምናከብራቸውን የቤተ ክርስቲያን ልጆች አንተ ምናልባት አልወከልካቸው ይሆናል። እነዛን ሰዎች ግን ማክበር አለብህ። በተለያየ መንገድ፣ በብዙ መንገድ እኛን ቀይሮ ይሆናል። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። እና ከእነሱ ራስ ላይ ውረድ፣ ተጠንቀቅ። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በመሳደብ የምንሰብከው እግዚአብሔር የለንም፣ ብልል እውነት ነው ትክክል ነው። ምንም ጥያቄ የለውም። ግን ጥያቄው ምንድን ነው? እዚህ ጋር ማነው በስድብ እግዚአብሔር ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማን ነው? ማንም የለም። ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራቲክ ታከሮች ብለህ አልካቸው ተራ ቲክታከሮች ብላ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብላ ያልካቸው ብዙዎች ነፍሳቸው ከመናወፅ ብዙዎች ወደ ስህተት ጎዳና ከመሄድ ኦኬ፣ ባሉበት እንዲጸኑ ያደረጉ ናቸው። እሺ፣ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል።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 ኦኬ፣ እንደዚህ ለመናገር በቃ ማለት ነው። ለምንድን ነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ ምትጥሩት ይህ ለኢትዮጵያ ዝ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ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 እናንተ ግን ስንት ኮሌጅ እንዳላችሁና አናውቅም እንዴ? ስንት መጽሐፍት እንጻፋችሁ አናውቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን ጀምራችሁ እና እናንተ ኡስታዞቻችሁ ናቸው ናችሁ እኮ ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ እዚህ ያክል ርቀት ሄዳችሁ እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ ያን ሰዓት ላይ እንዋቀሳለን። ይሄ በሌለበት ሲቀጥል ደግሞ ወንድም እሸቱ ነገሩን ባልተረዳህበት፣ ባልገባህ፣ ባላወቅከው ነገር ላይ መታሳብ አስተ ይሰታልና ንግግርህን ደግመህ ብታጤ ነው ደስ ይለኛል። ዋንኛው መሰረት ሃይማኖቱ ላይ ተገን ያደረገ ጥቃት በገዛ ሰዎቻቸው ተፈጽሟል። ለምሳሌ የመጀመሪያው የአንተን ፎቶ ለጠፌ፣ ይሄ ሰው ወንትድ ነው ብሎ ለማለት ማነው ስልጣኔ ስልጣን የሰጠኝ? አንድ ግለሰብ ይችላል እንዲህ አይችልም። ስለዚህ ወንጀል ነው። የደቦ ግድያ ወይም ደግሞ በተገኘበት ቦታ እንዲገደል አዋጅ ማስነገር ነው። ስለዚህ የሰው ነፍስ ሊያጠፋ ነው የመጣው። ስለዚህ አልቃው እቃወማለሁ፣ ይሄን ነገር አልደግፍም። ስለዚህ በዚኛው አቋሙ ከእፎይ ጎን ነው የሚቆመው። ማንም ማንንም ሱሱ መንካት አይችልም። እንቀጥል። ከቤቱ ሄደክ አስረ ይዞ መውጣት የሚችለው የህግ አስፈጻሚ ስርዓት ያላት ሀገር ናት። የህግ አካል ነው። የህግ አካል ትጠቁማለች። ስትጠቁምም ለህግ አካል እንጂ ሚዲያ ላይ አውጥተህ የሚገባበትን የሚወጣበትን መንገድ እየቀረስ አይደለም ምትሰጠው አይደለ ህዝብ እያነሳሳ አይደለም። ስለዚህ እነሱ ቤት ለመስበር ነው የሄዱት፣ በምናይ መንገድ እንዳመለጠ ምን ማረግ እንደሚችል እንደነበረ። ከዛ ደግሞ ከነበረበት ቦታ ተፈናቅሎ ወደ ሌላ ቦታ መጥቷል። የህግ ከለላ ራሱ ሲል አላገኘም። አይደለ ህግ መጠበቅ አለበት? እሱን ግን ከህግ በላይ የሆኑ ህግን በእጃቸው ያደረጉ ሰዎች ህግ ለመስጠት ሄዷል። አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ አንድ ሙስሊም አምጡልኝ፣ አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለ አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነቢዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የእነሱ ነቢይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ መጠጡ ሰዎች ትክክል አላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደ እሽቱ መለሰ ብሆን ወይ ደግሞ ይህን ሀሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ ምስሉን ጠብቅ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብረው እየወቀሰ ይቀርባል ብዬ ነበር የጠበቅኩት፣ አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግም ያቀርብ የላችኋል። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋል። ማንንም የነካው የለም። አምላኩ ሲሰድቡበት እሱ ደግሞ ነብያቸው መጽሐፉን ገልጦ ምንድን ነው የሚለው እያለ ጠይቃቸዋል። ክርክር ነው ያደረገ፣ ንስስር ነው ያመጣው። እንደዚህ ነው አይልም ሲሉት፣ እሺ አምጡ፣ ኡስታዞቻችሁ ይምጡ፣ ይምጡ ነው በዘጠኝ ዓመት በስድስት ዓመት አገቧት፣ በዘጠኝ ዓመት ገቡባት። እንዴት በህፃን ልጅ እንደዚህ ያገባሉ? ነቢዩ ሀምሳ ሁለት ዓመታቸው ነው። ጥያቄ ነው የሚያነሱት፣ ከቁርአን አስረዱን። ኃላፊነት ነው የወደቀባቸው፣ የማስረዳቱ ኃላፊነት የኡስታዞቹ ነው። ከዛ ያው የሞከራችሁ ነው፣ ሙከራው እናንተ እያላችሁት ነው። የዛን ጊዜ የዘጠኝ ዓመት ህፃን ማለት ትልቅ ናት፣ ጎረምሳ ናት። የዚህን ጊዜ ከዚህኛው ዘመን ጋር አታነጻጽሩት። የለም ግን እንደዛ ሚል ከዛ አይመጡና የነቢዩ ልጅ በአስራ ሶስት አመቷ ነው። በአስራ አመቷ ለጋብቻ ስትፈለግ አይቻልም፣ አልደረሰችም ብለው ከለከሉ ይላል ቁራኑ ይኸው እዚህ ቦታ እዚህ ቦታ። እሳቸው የስድስት ዓመት አግብተው እንደገና ደግሞ ይሄ ጥያቄ ነው ያነሱት። ከቁርአኑ ነው ያመጡት። ይህን መመለስ የነሱ ነው። ንጽጽር አለማምጣት። ንጽጽር ከመጣ በኋላ ያስከፋል፣ ያበሳጫል። በተለይ ደግሞ ያልተማሩትን ግልብ ስሜት ላይ ያሉትን ለማስቆጣት ይጠቀሙባቸዋል ይሄ የዋሃብያ እስላም እየሰራ ያለው ለዚህ ነው ለእሸቱ በሚገባው ልክ በሚገባን እነግረዋል አታሽቋልጥ ስለምን ታሽቃብጣለህ ስለምን ታሽቋልጣለህ ከቻልክና ከበረታ ጎበዝ ከሆንክ እውነትን ተናገር ነገር ግን ካልሆነልህ ዝም ማለትም ያባት ነው ወዳጅ የሆነ ነገር ልትሰራ ስትነሳ